በ በአፋር ክልል ዶሆሎጅ የሚባል ቦታ ላይ ነው። በእውነት ለመናገር ይህንን ዶሆሎጅ አፋር ክልል የመጣችሁ ሰዎች በሙሉ ይህን ቦታ ሳት ሳትጎበኙ ብትሄዱ፣ ሳታዩት ብትሄዱ እጅግ በጣም የሚጎድ ነገር እንዳለ ነው የሚሰማችሁ። እጅግ በጣም ደስ የሚሉ ነገሮች ናቸው ያሉት። ወደ ውስጥ ገብተን የምንመለከት ይሆናል። ከበራፉ ከውጭው ስንመለከት ግን የሚሰጣቸው አገልግሎቶች በዚህ መልኩ ተዘርዝረዋል። እንግዲህ እንደምታዩት ዙሪያውን ጫካ ነው፣ ልም ያለ በረሃ ነው። ነገር ግን በዚህ ሁሉ መሀል አርፈን ስንመጣ እንዲህ አይነት ቦታ አለ ወይ የሚለውን እስቲ ገባ አብለን እንመልከት ታ ከበሩ እንግዲህ ፊት ለፊት ገባ ብለን ስንመለከት በግራም በቀኝም የአፋር ክልል ማህበረሰብ የሚኖርበት መኝታ ክፍሉ ወይም ቤቱ ነው። እንደዚህ በሳር ጅቡን ተብሎ የሚታየው ቢያዋ ይችን ትመስላለች። እንግዲህ ወደ ውስጥ ያለውን በእንዲህ መልኩ እንመለከተዋለን። ይህንን ይመስላል። እንግዲህ እዚህ መሬቱ ላይ የተለያዩ ነገሮችን በማንጠፍ ይተኛሉ ማለት ነው። አመሻሹ ላይ ግን ቢንቢ በጣም ነው የሚያስቸግረው። ለዛም ደሞ መፍትሄ ይሆን ዘንድ አጎበር በዚህ መልኩ ይዘጋጃል። ውስጥ ከገባም በኋላም እንግዲህ በዚህ መልኩ ጫካ ይመስላል፣ ግን እጅግ በጣም ደስ የሚል ነፋሻማ፣ የወፍ ዝማሬዎች በደንብ ይደመጣሉ። እጅግ በጣም ነው ደስ የሚለው። ለበጣን እንግዲህ እዚህ ጋር ሪሴፕሽን ይላል። ይህንን ሬሴፕሽን እንግዲህ በመጠቀም የምንፈልጋቸውን አገልግሎቶች ወደ ውስጥ ገብተን እናገኛለን ማለት ነው። ውጭ ልክ እንደመጣ እንግዲህ ቀጥታ የሚያገኛት ይቺን የዱር እንስሳ ነው። ነገር ግን ይቺ እንስሳ ለማዳ ሆና ብቻዋን በዚህ ሎጅ ውስጥ ትገኛለች። የተለያዩ ምግቦችን እንደምትመገብ፣ እንጀራ፣ ዳቦ፣ እዚ አይነት ነገሮችን እንደምትመገብ ነው እንግዲህ እሷን የሚንከባከቡ ሰዎች የነገሩ። ሁሉም ሰው ከሷ ጋር ቆሞ ፎቶ ተነስቶ አድንቆ ነው የሚሄደው። ሰጎን ትባላለች እንግዲህ። የሰጎን እንቁላል ወድቆ አይሰበርም የሚል ተረት አለ። ይቺ ሰጎን ደግሞ እንግዲህ አንዳንዴ ትቆጣለች፣ በእርግጫም ትማታለች አሉ። ተመልካቾቻችን እንግዲህ ቀጥታ ከሬሴፕሽን የምትፈልጉትን አገልግሎቶች ከተናገራችሁ በኋላ በዛ መሰረት አልጋ የሚፈልግ ካለ እነዚህ የአልጋ ክፍሎች ናቸው። እጅግ በጣም የሚያምሩ ውስጣቸው ውብ የሆነ ነው። ወደ በኋላ ላይ ወደ ውስጥ ገብተን እንመለከተዋለን። ከውጭ ግን ድባቡ ይህንን ይመስላል። በጣም ነው ደስ የሚለው። ነፋሻ አየር፣ የወፎቹ ዝማሬ፣ በተለይ መሸት ሲል ደግሞ ሲር ሲር የሚሉ በየዛፉ ጥቅጥቅ ያሉት ድምጾቻቸው እጅግ በጣም ደስ የሚለው። ከከተማው ግርግር አቧራ ለቀቅ ብሎ ወደዚህ መጥቶ አረፍ ማለት እንዴት ነፍስን እንደሚያድስ ያየ ነው የሚመሰክረውና እኔም ይህንን ምስክርነት እየሰጠው ይገኛለሁኝ። እስቲ እንግዲህ እኔ ወዳረፍኩበት ክፍል ይዣችሁ ልግባና ውስጡን ላሳያችሁ። አጋጣሚ የደረሰኝ ባለ ሶስት መኝታ ነው። እስቲ እንግዲህ ያው ውስጡን ቤተሰብ ሆናችሁ ብትመጡ፣ ለብቻችሁ ብትመጡ ሁሉም ነገር የተስተካከለና የሚያምር ይህን ይመስላል ውስጡ። ቤተሰብ ልጆችን ይዞ መምጣት ቢያስፈልግ ይኸው ሶስት አልጋ አለው። ይወራል ኮርኒሶ በዘመናዊ በሰሌም፣ በሰንበሌጥ የተሰራ ነው። እጅግ በጣም ነው የሚያምረው። ጽዳቱ ራሱ እጅግ በጣም ደስ የሚለው። ይህኛው መታጠቢያ ቤት ነው። ጽድት ያለ ነው። ሻወር አለው የራሱ ሻወሩ እጅግ በጣም ሙቅ ነው። በጣም ደስ የሚል የሚሞቅ፣ በፈለጋችሁ ሰዓት መታጠፍ ትችላላችሁ። ይህንን ይመስላል እንግዲህ ክፍሉ። ይሄ አንዱ ክፍል ነው። ሁሉም በእንደዚህ አይነት ስታንዳርድ የተሰሩ ናቸው። ወጣ አብላችሁ ደግሞ እንግዲህ ንፋስ መቀበል ብትፈልጉ ከዚህ ጎርደድ ጎርደድ እያላችሁ ወክ እያደረጋችሁ መቆየት ትችላላችሁ ማለት ነው። ሁሉም ክፍሎች በተመሳሳይ መልኩ የተሰሩ ናቸው። እጅግ በጣም ነው የሚያምሩት። ወክል ማረግ ይመቻል። እዚህ ቦታዎች ላይ ቁጭ ብሎ ነፋስ መቀበል ለሶስት ሆኖ መጨዋወት ይቻላል። እጅግ በጣም ነው የሚያምረው። የአዋፉን ዝማሬ መቼስ እናንተም እየሰማችሁት ይመስለኛል። ጣም ደስ የሚለው እነዚህ እነዚህ ቦታዎች ላይ ራሱ ቁጭ ብሎ ፎቶ መነሳት ደስ የሚለውን ድባብ በምስል ማስቀረትም ይቻላል። አጋጣሚ የስራ ባልደረቦችንም አንድ ክፍል ክፍት አገኘሁኝ። እስኪ ምን እናሳያቸው። ይሄ ባለ ሁለት አልጋ ነው። ሄዱ ብሄዱ የማያልቅ የማይሰለች እጅግ በጣም ደስ የሚል ነፋሻ ቦታ ነው። በስተጀርባ ደግሞ የምናገኘው እንደ ሬስቶራንት የምንጠቀሙበት ነው። እንግዲህ የተለያዩ ምግቦችን ለማዘዝ ለመመገብ ደግሞ እዚህኛው ውስጥ መግባት ይጠበቅብናል። ሬስቶራንቱ እንግዲህ ይሄንን ይመስላል። የፈለግነውን ምግብ ማዘዝ እንችላለን። ኦርደር አድርገን እንግዲህ እስኪሰራ መጠበቁ ብዙም አይከፋም፣ ደስ የሚል ነው። በዚህ መልኩ እንግዲህ በደንብ ሆኖ ያማረ ቦታ ነው። ቡናቸው ደግሞ በተለይ የተጨበጨበለት እጅግ በጣም የሚጣፍጥ ነው። እዚህ አፋር ክልል መጥታችሁ እንግዲህ እነዚህን ቦታዎች ሳትጎበኙ፣ ሳታዩ፣ ሳትጠቀሙ ብትሄዱ የእውነት እጅግ በጣም ነው የሚቆጫችሁ። ከዱር እንስሳቶች ውስጥ እንግዲህ ጦጣዎችም እዚህ ይገኛሉ። እንደዚህ እነሱን እያየን እየተዝናናንም እንግዲህ ጊዜያችን የምናሳልፈው ናየን የመኝታ ክፍሉንም ቃኘን፣ የሬስቶራንቱንም ተመለከትን። አሁን እንግዲህ የምንገኘው ወደ መጨረሻው አካባቢ ላይ ነው የምንገኘው። ለምሳሌ እንግዲህ አገልግሎት ከሚሰጥባቸው ዋና ዋናዎቹ የመኝታ አገልግሎት አለ፣ የምግብ አለ፣ የተፈጥሮ ውሃ መዝናናትና ፈውስ ማግኘት በተፈጥሮ ፍል ውሃ መዝናናትና ፈውስ ማግኘት የሚለውን አሁን ቀጥታ ወደ ውሃው ወስጄ አሳያችኋለሁ። ያንን ስታውማ ምኔ ሄጄ ምኔ ምኔ ምኔ ዋኝቼ ምን በውሃው ተደብድቤ የሚል መንፈሳዊ ቅናት ነው የሚያደርባቸው። ግመል ላይ ጉዞ ሽርሽር አለ፣ የማስጎብኘት፣ የመኪና ክራይ አገልግሎት የሚሰጣሉ። የሰርግና የስብሰባ አዳራሽም አላቸው። ባህላዊ ቡና አለ። ስፖርታዊ አሳ ማጥመድ አለ። በሀይቅ ላይ የጀልባ ሽርሽር ማድረግም ይቻላል። ይህንን ሁሉ እንግዲህ የምታገኙት በዶሆ ሎጅ የሚሰጡ አገልግሎቶች ናቸው። አሁን ቀጥታ ወደ ውሃው የሰጣችሁ ተመልካቾቻችን፣ እንግዲህ ይሄ የሎጁ የመጨረሻው ክፍል ነው። እንዴት ደስ እንደሚል ማንኛውም ሰው የወንድ ለብቻው የሴት ለብቻው ነው ወደዚህ አካባቢ ይመጣል። ከዛ በኋላ ይሄው እንደዚህ እንደምትመለከቱት ከፈለገ እዛ ትልቁ ባህር ውስጥ ገብቶ መዋኘት ይችላል። አሊያ ለዛ ደግሞ ለመዋኛም በውሃውም ለመደገብ የተዘጋጁ ቦታዎች አሉ። እነዛን በመጠቀም ሰውነቱን ማፍታታት ይችላል ማለት ነው። እንግዲህ የሴቶች ቦታ ነው እዚህ። በጣም ትል የሆነ ውሃ ነው። በተለያዩ ጤናዎች ይጠቅማል። በተለይ

እንዲሁም ደግሞ በጀልባ ጣጣፍ ድረስ ሄዶ በተባለ ሚወሰን ደርሶ ዘና ብሎ ይመለሳል ማለት ነው። ከባቢ ግን ይመስላል። በጣም ተስፋ አደርጋለሁ ነው አግኝተው ወደየቤታቸው ይሄዳሉ ማለት ነው። አፋር ከመጣችሁ ይህንን ቦታ ሳትጎበኙ እንዳ እኛም ይህንን ላላ እንድናገኝ ላደረገም ለሎጁ ባለቤቶች እ በጣም እናመሰግናለን። ተደስተናል፣ ተጠቅመንበታል። እናመሰግናለን። ውድ ተመልካቾቻችን እንግዲህ ባስጎበኘኋችሁ የሎጅ ውስጣዊና ውጫዊ ሁኔታ እንደተደሰታችሁ ተስፋ እናደርጋለን። አብራችሁ ስለነበራችሁ አመሰግናለሁ። ወደ አፋር ከመጣችሁ እንግዲህ ይህንን ቦታ ሳትጎበኙ ሳታዩ እንዳታልፉ። ለሚቀጥሉት ጊዜያቶች ደግሞ ለመጎብኘት ቀጠሯችሁ ወደዚህ እንዲሆን ተስፋ እናደርጋለን።

አይደለም፣ ሚስትም ልጅን እኮ እኩል ማየት አትችይ። ለምን አንዱ ለምሳሌ ምግብ ሲቀርብ አንዱ ቶሎ ቶሎ የሚበላ ከሆነ አንዱ ደግሞ ምግብ ላይ ዝግ ከሆነ ልጅ ይጎዳል። ወደ ምግብ ወደ ወደ ማይበላው ማድላት ምናምን